ወይዘሮ ብርሃን ተስፋይ ማሩ ከዚህ ዓለም ድካም በሞት ስጋ ተለዩ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የተቸገሩትን በመርዳት የምታወቁ ወይዘሮ ብርሃን ተስፋይ ዛሬ ጥቅምት 17 ቀን 2018 ዓመተ ምህረት ከዚህ ዓለም ድካም በሞት ስጋ ተለይተዋል። በቅንነትና በታማኝነት የምታወቁ ወይዘሮ ብርሃን ተስፋይ ማሩ መጋቢት 27 ቀን 1953 ዓ ም በትግራይ አድዋ ጣቢያ ወደር ባህር ደብረ ገነት ቅድስት ማርያም ከአባታቸው ከአቶ ተስፋይ ማሩ ና ከእናታቸው ከወይዘሮ አብስራ ገብረ ማርያም የተወለዱ ሲሆን ለትምህርት አዲስ አበባው በመምጣት ከአክስታቸው ከማወይ ተቋመ ማርያም ጋር በመሆን አንደኛ ና ሁለተኛ ደረጃ ትምህርታቸውን አጠናቋል። ወይዘሮ ብርሃን ተስፋይ ማሩ ከመጋቢ ስርአት አስራት ዘርይሁን በክብር ጋብቻ ስድስት ልጆች የወለዱ ሲሆን የልጅ ልጅም አይተዋል። ወይዘሮ ብርሃን ተስፋይ ማሩ በተወለዱ በ65 አመታቸው ጥቅምት 17 ቀን 2018 ዓ.ም አርፎ በገርጂ ደብረ ገነት ቅዱስ ጊዮርጊስ ካቴድራል ስርዓተ ቀብራቸው ተፈጽመዋል። ስርዓተ ቀብራቸው ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከትና የቅዱስ ሲኖዶስ አባል፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ልዩ ልዩ የመምሪያ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ ክቡር ባለቤታቸው መጋቢ አስራት ዘሪሁን፣ ልጆቻቸው፣ ዘመዶቻቸው ና ምዕመናን በተገኙበት ከቀኑ ዘጠኝ ሰዓት ላይ ተፈጽሟል። ወይዘሮ ብርሃን ተስፋዬ ማሪው በዛሬው ዕለት ስናሰናበታቸው ከውስጣችን በማይጠፋ በታላቅ አዘን ነው። ዞሮ ዞሮ ከቤት ኑሮ ኑሮ ከመሬት የማይቀር ነው። በስጋ ቢለዩንም በነፍስ ያውናቸውና ነፍሳቸውን እግዚአብሔር አምላክ ገነት መንግስት ሰማት ያውርስልን በማለት እንሰናበታለን። በወይዘሮ ብርሃን ተስፋዬ ማረፍ እረፍት የተሰማንን ጠልቅና መራር ሐዘን እየገለጸን ለክብር ባለቤታቸው ለልጆቻቸው፣ ለዘመዶቻቸው ና ለወለጆቻቸው መጽናናት እንመኛለን። ወስብሐት ለእግዚአብሔር አሜን። የይታቸው ልጅ መልአከ ሰላም አባክሮስ ወልደ አፈ ያስተላለፉት መልእክት ነው። ሚኪታቦርን ሰብስክራይብ በማድረግ ወቅታዊ ና ታማኒ እንዲሁም ልደመጠው የሚገቡ መረጃዎችን ያገኙ። ለእሳሳት አጠቃላይ ያሉኝ መረጃዎችን ይመስላሉ። በወቅታዊ መረጃ እስከምንገናኝ ድረስ በያላችሁ ቡተለም ክፍል ሰላም ያቆያችሁ።